ሰላም ሰላም፣ እንዴናችሁ ውድ የዩቲዩብ ቻናል ቤተሰቦቼ። በቅድሚያ ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ በየቀኑ ምለቃቸውን አዳዲስ ጠቃሚ የጤና ትምህርታዊ መረጃዎችን እንዲሁም ስነ ውበት ፕሮግራሞችን በስፋት መከታተል ትችላላችሁ። ከእናንተ የሚጠበቀው ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቪዲዮውን ጀምሩት፣ እንዲሁም ላይክ ማድረጋችሁን አትዘንጉ። ታዲያ በዛሬው የጤና ትምህርታችን ላይ የምንመለከተው ቡና የጤና ጥቅሙ ይበልጣል ወይስ ጉዳቱ የሚለውን አነጻጽረን ቡና የሚሰጠን ጥቅሞቹ እና የጤና ጉዳቶቹን አጠር አድርጌ እመነግራችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቡና መጠጣት ጥቅምም ሆነ ጉዳት ሊያስከትል ይችላል። በአብዛኛው መጠኑን ጠብቆ መጠጣት ብዙ የጤና ጥቅሞች እንዳሉት ጥናቶች ያሳያሉ። ታዲያ በቅድሚያ እንግዲህ የቡና ጥቅሞችን ልንጋራችሁ ቡና መጠጣት የሚሰጠው የጤና ጥቅም ብዙ ነው። በተለይም መጠኑን ጠብቆ በቀን ከሶስት እስከ አራት ኩባያ ከተወሰደ ዋና ዋና የጤና ጥቅሞች አሉት። ከእነዚህም የመጀመሪያው እና አንደኛው የአንጎል ስራ ማሻሻል በከፍተኛ ሁኔታ ይሰጠናል። ንቃት እና ትኩረትን ይጨምራል። በቡና ውስጥ ያለው ካይፌን የማዕከላዊ ነርቭ ስርዓት በማነቃቃት ድካምን ይቀንሳል። ንቁ እንድንሆን እናም ትኩረት እንድናደርግ ይረዳናል። በአጠቃላይ የማስታወስ ችሎታን ያሻሽላል። ለአጭር ጊዜ የማስታወስ ችሎታን፣ የአእምሮ አፈጻጸምን ከፍ ያደርጋል። ሁለተኛ ለበሽታ የመጋለጥ እድልን ይቀንሳል። ለስኳር በሽታ አይነት ሁለት፣ ቡና የሚጠጡ ሰዎች ለአይነት ሁለት የስኳር በሽታ የመጋለጥ እድላቸው ዝቅተኛ እንደሆነ ጥናቶች ያሳያሉ። የነርቭ በሽታዎችንም ይከላከላል፣ እንደ አልዛይመር እንዲሁም ፓርኪንሰንስ በሽታዎች ያሉ የአእምሮ መታወክ በሽታዎች የመጋለጥ እድልን ይቀንሳል። እንዲሁም የጉበት ጤናን፣ የጉበት ካንሰርን እና የጉበት ሲሮሲስን የመሳሰሉት የጉበት በሽታዎችን የመከላከል ባህሪ ሊኖረው ይችላል። የካንሰር ተጋላጭነትን ይቀንሳል። ለአንዳንድ የካንሰር አይነቶች እንደ አንጀት፣ ጉበትና የማዕፀን ካንሰር የመጋለጥ እድልን በአጠቃላይ የበሽታ የመከላከል አቅምን ያሳድጋል። ሶስተኛ የልብና የደም ዝውውር ጤናን ይደግፋል። እንደ ስትሮክ ማለትም መጠነኛ ቡና መጠጣት ለስትሮክ የመጋለጥ እድልን ሊቀንስ እንደሚችል አንዳንድ ጥናቶች ያመላክታሉ። የልብ ጤናንም ይደግፋል። ለአንዳንድ የልብ በሽታዎች የመጋለጥ እድልንም ሊቀንስ ይችላል። አራተኛ ጸረ አንቲኦክሲዳንት የበለፀገ ነው። ቡና በሰውነት ውስጥ ያሉ ጎጂ ፍሪ ራዲካልስን በመዋጋት ሴሎችን ከጉዳት የሚከላከሉ ብዙ ጸረ ኦክሲዳንቶችን ይዟል። ይህ ያለ ጊዜ እርጅና እና እብጠትን ለመቀነስ በአጠቃላይ ኢንፍላሜሽንን ለመከላከል ይረዳል። አምስተኛ የአካል ብቃት እንቅስቃሴን ያሻሽላል። ካይፌን በአድሬናል ሆርሞኖች አማካኝነት የአካል ብቃት እንቅስቃሴ ከማድረጋችን በፊት ጉልበት እንዲጨምርና እና አፈጻጸማችን እንዲሻሻል ያደርጋል። ስድስተኛ ስሜትን ያሻሽላል። ስሜትንና ድብርትን ይቀንሳል። ካይፌን ስሜትን የሚያነቃቁ የነርቭ አስተላላፊዎች ሴሮቲንና ዶፓሚንን እንዲለቀቁ በማድረግ የመንፈስ ጭንቀትን እንዲሁም ዲፕሬሽን እና የመጨነቅ ስሜትን ለመቀነስ ይረዳል። ሰባተኛ ክብደትን ለመቀነስ ይረዳል። ሜታቦሊዝምን በማፋጠን ስብ የማቃጠል ሂደትን ሊያግዝ ይችላል። ታሪያ ቡና መጠጣት እነዚህን ከላይ የዘረዘርኳቸው ዘርፈ ብዙ የጤና ጥቅሞችን የሚሰጠን ሲሆን፣ ነገር ግን ቡናን ከመጠን በላይ መውሰድ ብዙ የጎንዮሽ ጉዳቶችን ሊያስከትልብን ይችላል። እንዲሁም ቡናን ደግሞ ከመጠጣት መቆጠብ ወይም ደግሞ የቡና መጠንን መቀነስ ያለባቸውም ሰዎች ደግሞ አሉ። ከመጠን በላይ ካፌን መውሰድ ጭንቀት፣ አናክሲቲ፣ የእንቅልፍ መዛባት፣ የልብ ምት መጨመር እና የሆድ መረበሽን ሊያስከትል ይችላል። በእርግዝና ወቅት ደግሞ እርጉዝ ሴቶች እናም ለማርገዝ የሚፈልጉ ሴቶች የካፌን መጠንን መገደብ አለባቸው። እንዲሁም የደም ግፊት መጨመር በአንዳንድ ሰዎች ላይ ለጊዜው የደም ግፊት እንዲጨምር ሊያደርግ ይችላል። የኮሌስትሮል መጨመር፣ ማጣሪያ ሳይጠቀም የተፈላ ቡና እንዲሁም የኮሌስትሮል መጠንን ሊጨምሩ የሚችሉ ንጥረ ነገሮችን ሊይዝ ይችላል። ስለዚህ ቡናን በብዛት የምትጠጡ ከሆነ የኮሌስትሮል መጠንን ከፍ ሊያደርግ ይችላል። ካፌይን ሱስ የመሆን ባህሪ ያለው እናም በድንገት ሲቋረጥ ራስ ምታትና የድካም ስሜት ሊፈጥር ይችላል። ታዲያ ለአብዛኞቹ ጤናማ አዋቂዎች በቀን ከሶስት እስከ 4 ኩባያ ወይም እስከ 400 ሚሊ ሚሊግራም ካፌ መጠጣት ጠቃሚ ሊሆን እንደሚችል በጥናት የተረጋገጠ ነው። ታዲያ በአጠቃላይ ስናየው ቡና መጠጣት በአብዛኛው ከጥቅሙ ይልቅ ጉዳቱ ሊያመዝን ይችላል። ነገር ግን በተመጣጣኝ መጠን መውሰድ በሌላ በኩል እንደ ስኳር እናም ክሬም ያሉ ተጨማሪ ነገሮችን መጨመር የጤና ጥቅሞችን ሊቀንስ ይችላል። ስለዚህ የቡና መጠናችሁን በቀን ከሁለት እስከ ሶስት ኩባያ ካደረጋችሁ ምንም አይነት የጤና ጉዳት አያስከትልም። እንደውም በአጠቃላይ ለጤና እጅግ በጣም ዘርፈ ብዙ ጥቅሞችን ይሰጠናል ማለት ነው። ታዲያ ውድ የቻናሉ ቤተሰቦች በዚህ ቪዲዮ ላይ ቡና ጥቅሙ ወይስ ጉዳቱ ይበልጣል የሚለውን በትንሹ አጠር አድርጌ ዘርዝሬላችኋለሁ። ከላይ የዘረዘርኳቸው የጤና ችግሮች ካለባችሁ ቡናን መቀነስ እንዲሁም ደግሞ መገደብ አስፈላጊ ነው። ነገር ግን ቡናን በቀን ከሁለት እስከ ሶስት ስኒ መጠጣት ምንም አይነት ጉዳት የለውም ማለት ነው። መጠኑን ብቻ በማስተካከል የቡና መጠናችሁን በመገደብ ቡናን በቀን ከሁለት እስከ ሶስት ስኒ መጠጣት ይቻላል ማለት ነው። ይህም በማድረግ የቡና ጥቅሞችን ማግኘት ትችላላችሁ። የጤና ችግር ካለ ወይም ደግሞ እርግዝና ላይ ከሆናችሁ ግን ቡናን ከመጠጣት መቆጠብ እንዲሁም ደግሞ ሐኪምን ማማከር ይመከራል ማለት ነው። ስለዚህ የቡና መጠናችሁን በዚህ መልኩ በማድረግ የቡና ጥቅሞችን ማግኘት ትችላላችሁ፣ እንዲሁም ደግሞ ቡናን መጠቀም ትችላላችሁ ማለት ነው። ታዲያ ውድ የቻናል ቤተሰቦች በዛሬ የጤና ትምህርታችን ላይ ስለ ቡና ጥቅሞች እና ጉዳቶቹን አጠር አድርጌ ዝርዝር ያለው ይህ ቪዲዮ ለብዙ ሰዎች እጅግ በጣም ጠቃሚ አስተማሪ ስለሆነ ሼር ላይ ካድርጉት። ከእኔ ጋር በአዲስ ቪዲዮ እስከምንገናኝ ጥያቄ፣ ሀሳብ ካላችሁ በኮመንት ላይ አስፍሩልኝ። እስከዛው ቸር ቆዩልኝ።